ዛሬ እንግዲህ የፍጻሜ ጨዋታ ይደረጋል። በኤል ክላሲኮ ፈልሚያ ሪያል ማድሪድ ከባርሴሎና የሚያደርጉ ጨዋታ ይጠበቃል። ባርሴሎና ወሳኙን አጥቂ ዛሬ አያሰልፍም። ሌቫንዶስኪ ብዙ የሚያጎላቸው ይመስለኛል። በዚህ የውድድር አመት የባርሴሎና ወሳኙ ተጫዋች ነው ያለ ጥርጥር በ በጨዋታዎች እንኳን ከለካ ነው። በዚህ የውድድር አመት አርባ ስምንት ጨዋታዎችን አድርጓል። በሱ እድሜ በጣም ብዙ ቁጥር ነው። ግን ጨዋታ ብቻ አይደለም ለባርሴሎና ሌቫንዶቭስኪ ግቦችም ላይ በዚያው ልክ ተሳትፏል። አርባ ሶስት ግቦች ላይ በቀጥታ ተሳትፎ አድርጓል። በዚህ እድሜ ይህንን ያሰበሰው ያለ አይመስለኝም ነበር። ክረምት ላይ ጥሩ ባካፕ ሊይዙ ይገባል የሚል የብዙ ሰዎች ጥያቄ ነበር። እንግዲህ ሁነኛ አጥቂ አላስፈረሙም። ክረምት ላይ የተማመኑት የመስመር ተጫዋቾቻቸውን ነው። እነሱም ለክለቡ ውጤታማነት ከሌቫንዶቭስኪ ያልተናነሰ፣ በአንዳንዶቹ ከሱም የላቀ ሊሆኑ ይችላል። በቀጥታ በሚና ከለካ ናቸው ግን ግብን በቀጥታ ግብን ብቻ ከተመለከትም ሌቫንዶቭስኪ በደንብ ሊያጎላቸው እንደሚችል በእርግጠኝነት ይጠበቃል። እና ደግሞ የመጨረሻዎቹ ያልነበረባቸው ጨዋታዎች ላይ እንዴት ግብ ማስቆጠር ባርሴሎና እንደተቸገረ በግልጽ ያየን ይመስለኛል። ከሁለት ግብ በላይ ማስቆጠር በጣም እየተቸገረ እንዲያውም የመጨረሻው ጨዋታ ላይ ሳይታሰብ ነው በጭማሬ ሰዓት ላይ ራፊኒያ ግብ አስቆጥሮ ላሊጋውን አሸንፈው ወጡት እንጂ ነጥብ የሚጋሩበት እድል በጣም ሰፊ መስል ነበር። ስለዚህ ያለሱ ነገሮች በጣም ከባድ እንደሆኑ እንደሚሆኑ በደንብ መናገር ይቻላል። ግን ስለ ስለ ኤል ክላሲኮ ካነሳን ከጨዋታው ቀድሞ የብዙዎችን ሐሳብ የሳበው የሪያል ማድሪድ ድርጊት ይመስለኛል። ምክንያቶች አሉት። ሪያል ማድሪድ እንዲህ ለመሆኑ፣ ይቅርታ የሪካርዶ ዴ ቡርጎስ የዛሬው የጨዋታ የመሃል ዳኛ ከጨዋታው በፊት የሰጡት አስተያየት የሪያል ማድሪድ ሰዎችን አስቆጥቷል። ግን እሳቸውም ቢሆኑ ያለ ምክንያት አልነበረም ያንን አስተያየት የሰጡት። ጋዜጣዊ መግለጫው ላይ ብዙ አልነበርንም። ዳኞች ጋዜጣዊ መግለጫ ሲሰጡ አላውቅም። ለመጀመሪያ ጊዜ ነው የምሰማው። በኤል ክላሲኮ ማነው፣ በኮፓ ዴል ሬይ ይሰጡ ነበር ተባለ እኔ ከዚህ በፊትም ሰምቼ አላውቅም እንግዲህ ወይ እንዲህ አይነት አነጋጋሪ ነገር ተፈጥሮ ስለማያውቅ እና ደግሞ ብዙ ጊዜ ዳኞች ላይ ስለማናተኩርኛም ለዚያ ይሆናል ሰምተን ነው የማናውቀው ግን የትናንትናው በጣም የተለየ ነበር እሳቸው አስተያየታቸውን ሲሰጡ ሪያል ማድሪድ በቴሌቪዥን ጣቢያው ያደረገብኝ ነገር በጣም ጎድቶኛል። ስለ እኔ በጣም ብዙ ብዙ ደጋግሞ ተወርቷል በማድሪድ ጣቢያ ላይ በማድሪድ ጣቢያ ላይ ብቻ ሳይሆን በሌሎች ጣቢያዎች ላይ በሱ ባሳደረው ተጽዕኖ ምክንያት ስለ እኔ ብዙ ነገር ተወርቷል። ግን የተፈጠረውን ነገር እኔ ልንገራችሁና እናንተ ፍርዱን ፍረዱ የሚል ንግግር አደረጉ። ከቤተሰቦቼ መካከል በእኔ የዳኝነት ሕይወት ምክንያት እየተጠቁ ያሉ ሰዎች አሉ። ለምሳሌ አስቡት፣ ልጃችሁን ትምህርት ቤት እንዲላክ እንዲማር ልካችሁት በትምህርት ቤት ውስጥ የትምህርት ቤት ጓደኞቹ ህጻናት መጥተው አባትህ ሌባ ነው የሚል ንግግር ወይም ስድብ ሰድበውት እያለቀሰ ቦርሳውን አዝሎ ከትምህርት ቤት ሲመጣ ያለውን ስሜት እንደ አባት አስቡት፣ በሚል ልብ ንግግር ነው ያደረጉት። ብዙ ሰው እኔ ከዚህ በላይ ሊረዳ የሚችልበት ምሳሌ ያለ አይመስለኝም። የእሳቸውን መጠቃት ግን ምሳሌ አይደለም፣ ልጃቸው ላይ የሆነን ነገር ነው እሳቸው ያወሩት በጋዜጣዊ መግለጫው ላይ እና በኋላ እንዲያውም ነገሩ ምን ያክል ኢሞሽናል እንዳደረጋቸው እና በሚዲያ ፊት በካሜራዎች ፊት ነው እንባቸው የመጣው ያለቀሱት። በቤታቸው ምን ያህል እንዳነቡ ማሰብ ቀላል ይመስለኛል። ይሄኛውን ስሜታቸውን በጣም ተቆጣጥረው እንደ ኖርማል ሰው ነበር ሊያወሩ ነገሩን የጀመሩት፣ ግን ብዙ እንደጎዳቸው የሚያሳየው እንባቸው ቀደማቸው። በኋላ ላይ እና በዳኝነት ሕይወቴ ምክንያት እንዲህ ይሆን አይገባም ቤተሰቦቼ ይሄ ይሄ ሊደረግባቸው ይሄን ሕይወት እንዲኖሩ ሊደረግ አይገባም እና ከታች ጀምሮ ባለ የዳኝነት ስርዓት ውስጥ ዳኞች እንዲህ አይነት መስዋዕትነትን እንዲከፍሉ እየተደረገ ነው በሚል ሊቆም ይገባል የሚል አይነት መልእክት ያለው አስተያየታቸውን ሰጡ ከዚያ በኋላ ተከተሉና ጎንዛሌዝ ፈርቴስ የቪኤአር ዳኛ ናቸው በዚኛው ጨዋታ ላይ እሳቸውም ጋዜጣዊ መግለጫው ላይ ነበሩ ሁሉም ዳኞች መገኘት ስለነበረባቸው እደግፈዋለሁ ወንድም እደግፈዋለሁ፣ አይነት የሚል እንዲያውም አቅፎ ሁሉ አባበሏቸው። ሰው ጋዜጣዊ መግለጫ ላይ የማድሪድ ሰዎች ይሄ ጋዜጣዊ መግለጫ የተሰጠው ከጨዋታው ከ24 ሰዓታት ቀድሞ እና የስፔን እግር ኳስ ፌዴሬሽን የእለቱን ዳኞች ሊያነሳቸው ይገባል። ምክንያቱም ከጨዋታው ቀድሞ የእኛን ስም አጠልሽቷል ሽቷል የመሀል ዳኛው እና እንዲህ አይነት የስም ማጥፋት ያደረገ ዳኛ ጨዋታው ላይ ጥሩ ውሳኔ ይወስናል ወይም ገለልተኛ ውሳኔ ይወስናል የሚል እምነት የለንም። ስለዚህ ዳኛው ሊቀየር ይገባል የሚል መግለጫ ወጡ። ብዙዎች ይጠብቁ የነበረው በዚህ ልክ ምናልባት የሪያል ማድሪድ ትችት ህይወታቸውን ጎርቶ ከሆነ እንዲያውም ይቅርታ ነበር ይጠየቅ የነበረው። በጣም ትልቅ ክለብ ነው እኔ በየትኛውንም ጨዋታ ሉዝ ቢያደርግ በዳኛ ምክንያት በዚህ ልክ የሚያስቆጣን የዳኛን ህይወት የሚያበላሽ አይነት ድርጊት ውስጥ መሳተፍ ነበረበት የሚል እምነት የለኝም። ነገር ይሄ የጀመረው ከኢስፓኞል ጋር ከነበረው የላሊጋ ጨዋታ በኋላ ነው። በኢስፓኞል አንድ ለዜሮ ተሸነፉ። ግን ክርክሩን ያስነሳው ኪልያን ኢምባፔ ላይ ጥፋት ተሰርቷል። ስለዚህ ጥፋቱን የሰራው ተጫዋች የቀይ ካርድ መመልከት ነበረበት ሚል አቋም አላቸው። የማድሪድ ሰዎች በእለቱ የነበሩት ዳኞች የመሀል ዳኛው እሳቸው የሆኑ እንጂ ግን ቪኤአር ላይ የነበሩት ዳኞች ጭምር እውነቱን በቪኤአር ካስመለከቷቸው በኋላ የቀይ ካርድ አይገባውም ብለው በቢጫ ካርድ ነው የጸኑት ዳኛው። ስለዚህ ይሄ የእሳቸው ውሳኔ ብቻ አይደለም ሲያሳልፍ ና ሪያል ማድሪድ በግልጽ እሳቸውን ከጨዋታው በኋላ በቲቪው ላይ ተቸ እንጂ ከጨዋታው በኋላ በነበረው አንዳንድ በሰማናቸው አስተያየቶች የስፔን ዳኝነትን ለማሻሻል ፕሮፖዛል ሁሉ ቀርጾ ሄዷል እና አብዛኞቹን ዳኞቻቸውን ተዋቸው፣ እነዚህ ጨዋታ ለማጫወት የሚበቁ አይደሉም በሚል የንቀት ምልክት ሁሉ ያለበት ደብዳቤ ነው ለእግር ኳስ ፌዴሬሽኑ ያስገባው በሚል መነጋገሪያ እንደነበረ እናስታውሳለን። ጥያቄያቸው ውድቅ ተደረገ። ድጋሚ በዚህኛውም ዙር እንዲህ አይነት ጥያቄ ይዘው መጡ። አሁን ነገርየው የሪያል ማድሪድን እንዲህ እንዲሆኑ ያደረጋቸው ደግሞ ያለ ምክንያት አልነበረም። ለምሳሌ ከዚህ በፊት ኔግሬራ የሚባሉት የስፔን ላሊጋ ዳኛ የነበሩት በኋላ ከዳኝነት ከወጡ በኋላ በስፔን እግር ኳስ ውስጥ የዳኝነት ስራው ላይ የነበሩ እና አንዳንድ ከጀርባ ውሳኔ ወስኑ የነበሩ በኮሚቴ ውስጥ የነበሩ ሰው ናቸው። እሳቸው ከባርሴሎና ከሰባት ሚሊዮን ዩሮ በላይ ገንዘብ ተቀብለው ተገኙ። ተቀብለው ለማለት ይከብዳል። አሁን እሳቸው እንደሚሉት ከሆነ ዳኝነትን በተመለከተ ባርሴሎናን አማክራለሁ፣ እንዴት ከዳኛ ጋር ዲል ማድረግ እንዳለባቸው የዳኝነት ሳይንስን ለክለቡ አማክራለሁ። ስለዚህ ለዚህ ስራ የተከፈለ እንጂ የትኛውም ውጤትን ከማጭበርበር ጋር በተገናኘ ያገኘሁት ገንዘብ አይደለም፣ የሚል ማስተባበያ በፍርድ ቤት ሰጥተዋል። እሳቸው ይሄ ሁሉ አልተዋጠለትም። ሪያል ማድሪድ እና ያኔም እንዲህ ስንል ነበር የሚል አይነት ያኛውን ማስረጃለን ያኔም እንዲህ ብለን ነበር ለማለት የፈልጉ ይመስለኛል። አሁን በደንብ ቦልድ ሆነው እየሄዱ የመጡበት ትናንት ልምምድ ሰርዘዋል። ከጨዋታው በፊት ጨዋታው በሚከናወንበት ስቴዲየም ልምምድ ነበር ይደረግ ነበር። ባርሴሎና ልምምዱን ሰርቷል። ሪያል ማድሪድ ይህንን ልምምድ አላደርግም ብሏል። ጋዜጣዊ መግለጫ ላይ መገኘት ነበረባቸው። የትኛውም የሪያል ማድሪድ ተጫዋች ቢሆን አሰልጣኝ፣ ይህን ጋዜጣዊ መግለጫ እንዳይሰጥ ከክለቡ በተሰጠ መመሪያ ጋዜጣዊ መግለጫ ላይ አልነበሩም። እኔ ማድሪድ ከተገባው ወይም ከሚገባው በላይ የተጓዘ ይመስለኛል። አሁን ብዙ ሰዎች ለሁለት ተከፍለው አስተያየቶቻቸውን መስጠት ጀምረዋል። አንድ የትላንትና የስፔን ላይ ትልቅ መከራከሪያ የነበረው ለምን ሪያል ማድሪድ ብቻ በዚህ ልክ የትችት አቅራቢ ሆነ፣ በአውሮፓ ላይ የቀረ ብቸኛ ክለብ እስኪመስል ነው በአስተዳደሮች ላይ ትችት የሚሰጠው በሚል አንድ የቀድሞ አትሌቲኮ ማድሪድ ተጫዋች ጠንካራ ትችት ሲሰነዝር ነበር። ለምሳሌ ከላሊጋ ጋር ያላቸው ግንኙነት ጥሩ አይደለም፣ ይሄ ቴባስ በሪያል ማድሪድ የሚፈልጉትን ነገር ስለማይወስን ነው በሚል እንትን አላቸው፣ ቅሬታ አላቸው እና አንዳንድ ባርሴሎና ያስመዘገባቸው ተጫዋቾች ለምሳሌ፣ በዚህ የውድድር ዓመት ተገቢነት ጥያቄ አላቸው እና ማስረጃዎች ሁሉ አሉን በተገቢ መንገድ እንዳላስመዘገበ በሚል እየተከራከሩ ነበር። የማድሪድ ሰዎች ከዩኤፋ ጋር በተመሳሳይ ባላንጣ ናቸው። ባሎንዶርን እናስታውሳለን። ባለፈው ብዙ ክርክር እንደነበረም እናስታውሰው ነው የቪኒሺየስ ማንሳት ነበረበት በሚል በኋላ ላይ አሸናፊ ሮድሪ እንደሆነ ከተሰማ በኋላ የትኛውም የማድሪድ ተጫዋች እዚያ ሽልማት ላይ እንዳይገኝ ሁሉ ነው የከለከሉት። ይሄ የአንዳንድ ተጫዋቾችን ፍላጎት ጭምር የሚጋፋ ይመስለኛል። የቡድን አጋራቸው ሆኖ ባሎንዶር ባለማንሳቱ የሚደሰቱ ላይኖሩ ይችላሉ፣ ግን ደግሞ እንዲህ አይነት ትልቅ ፕሮግራም ላይ መገኘት የሚፈልጉ ተጫዋቾች ሊኖሩ ይችላሉ። ስለዚህ አምባገነን ውሳኔዎችን ፔሬዝ እየወሰኑ ነው ክለቡን ተጠቅመው እና ይሄንን ሁሉ ጋዜጠኞችን አይወዱም እና ሁሉንም የሚጠሏቸው አካላት በሙሉ ካያችሁ ዳኞችን ጨምሮ እንስሳቸው የሚፈልጉትን ነገር ብቻ እንዲያደርጉ ሰዎችን ስለሚፈልጉ የእሳቸውን ውሳኔ ስለማይሰማቸው ነው በሚል ጠንካራ ትችት አለው። ከዚያ ውጭ እግር ኳሳዊ ሳይሆን ነገሮችን ሙሉ በሙሉ የመቆጣጠር ፍላጎት አላቸው። የሁሉም ነገር የሴንተር ኦፍ አቴንሽን መሆን ይፈልጋሉ። ከእሳቸው ቁጥጥር ውጭ የሚወጣ ምንም አይነት ነገር እንዲኖር አይፈልጉም። ግን ይህንም ማድረግ የሚችሉት በክለባቸው ብቻ ነው። እውነት ለመናገር ግን ተጽዕኖቸውን ከፍ ለማድረግ እየሞከሩ ነው። እኔ ከጨዋታው በላይ የሪያል ማድሪድ ድርጊት በጣም መነጋገሪያ ፈጥሯል። ጨዋታውንም ላይጫወት ይችላል በሚል በብዙዎች ሲነገር ነበር። ትላንት ሌሊት ላይ ራሳቸው ማነው ራሱ ክለቡ ሪያል ማድሪድ መግለጫ ወጥቷል። ጨዋታውን እንደሚጫወት እንዲህ አይነት ሀሳብም የለንም፣ እውነት ለመናገር ኬት እንደመጣ መረጃው ማናውቅም ብለዋል። ግን አስቀድሞ የሄዱባቸው ዕውቀቶች ያንን ላያደርጉ እንደሚችሉ የሚጠቁሙ አልነበረም። ግን የሚመጣውንም ሊፈሩ ይመስላል። አዎ እንዳንሳው ብዙ ጉዳዮችን አንስታል። ከዚህ ከዲሲፕሊን ጋር በተያያዘ አሁን የሪያል ማድሪድ ዋና ሰው የሚባሉት ፍሎረንቲኖ ፔሬዝ ጭምር በተደጋጋሚ የጋዜጦች የፊት ገጽ ላይ የተመለከትናቸው ነው። መልካም ተግባር ሰርተው አይደለም፣ አነጋጋሪ የሆኑ እያየናቸው እንገኘው። ምናልባት አንዳንድ ጊዜ ወጣት ስትሆን ለውሳኔ ተቸኩላለን፣ አወዛጋቢ ነገሮችም ታደርጋለን። እሳቸው ግን እድሜያቸው ገፍቶም ይህን ነገር ማድረግ እየፈለጉ ነው። ያው ብዙ ነገሮች ማስተዳደር ስትችልና ሲኖር ሁሉንም ነገር ማድረግ የምትችል ይመስላል፣ ግን ደግሞ ሕግ አለ። ስለዚህ በሕግ ነው ሰዎች ሊመሩና ሊተዳደሩ የሚችሉት። የፍሎረንቲኖ ፔሬዝ አካሄድ ምናልባት የሚያስቀጣቸው አይነት ድርጊት ሊሆን እንደሚችል ይሰማኛል። በተለይ ከዚህ ከዳኝነት ጋር በተያያዘ አንዳንዶቹ በፍርደ ገምድልነት የሚነሱ ሐሳቦች አሉ። ከእሳቸው ጋር በተያያዘ የሚሰጡት ሐሳብ እንደዛ ሲሆን ማጣራቶች ተደርገው ምናልባት እርምጃ ሊወሰድባቸው ይችል ይሆናል ወደ ጨዋታው ለመመለስ ስንበልና የተወሰኑ ጉዳዮችን እናንሳ እንግዲህ በዚህ ውድድር አመት በተለይ በ2024 ሪያል ማድሪድ እና ባርሴሎና ሁለት ጊዜ ተገናኝተው ነበር ያው የ2024 የመጨረሻው ጨዋታ እንደዚሁም 2025 ከገባ በኋላ በላሊጋ የተገናኙበት ጨዋታ ነበር አንዳንድ ጊዜ ተሸናንፈዋል ስለዚህ ያው ሶስተኛ ግንኙነታቸው ነው ከ15 ቀን በዋንጫ ሁለተኛ ጨዋታቸው አሸናፊዎች አሸናፊ ነበረ በትክክል ስለዚህ አንደኛውን ጨዋታ ሪያል ማድሪድ አሸንፏል አንደኛውን ጨዋታ ባርሴሎና ያሸነፈበትን ውጤት ተመልክተናል ይህኛው ሶስተኛ ጨዋታቸው ነው። በዚህ ውድድር ዓመት እና 15 ቀን በማይሞላ እድሜ ውስጥ ደግሞ እንደዚሁ በላሊጋው የሚያደርጉ ጨዋታ ይጠበቃል። ምናልባት እንግዲህ የአለፉት አመታት በተለይም ደግሞ ያ ከፍ ያለ የደጋፊዎች ግለት ያለበት ከዛ ውጭ የሜዳ ላይ ጉሽም ያለበት ካርዶች የማይጠፉት ኤል ክላሲኮ እንደ ድሮ አይደለም ባለፉት ሁለት ዓመታት። እውነት ለመናገር ግን ደግሞ ኤል ክላሲኮ ሁሌም ኤል ክላሲኮ ነው። በእያንዳንዱ ጨዋታ ላይ የሚፈጠሩ ብዙ ነገሮች አሉ ከሜዳ ላይ እንቅስቃሴ ባለፈ የደጋፊዎች ቃላት ጦርነት የተለመደ አይነት ነገር ነው። በዚህ ውድድር ዓመት እንግዲህ ባርሴሎና ለተከታታይ በተለይም ደግሞ ዋንጫውን በዚህ የስፔን ንጉስ ዋንጫ ደግሞ ኮፓ ዴል ሬይን ለተከታታይ ሁለተኛ ጊዜ ለማሸንፍ ነው። ባለፈው አመት ሶሳሶና አሸንፎ ወንዳሽ እንደወሰደ እናስታውሳለን። ይሄኛው ነው ውድድር ዓመትም የኤል ክላሲኮ ሪያል ማድሪድ አሸንፎ ለመውሰድ ከአሁናዊ የውጤት እንቅስቃሴያቸው ወይንም ሜዳ ላይ የሚያስመዝግቡት እያንዳንዱ ውጤት ስንመለከት ባርሴሎና የተሻለ ድል እንደሚኖረው አምናለው። በተለይ መግቢያችን ላይ እንዳነሳ ነው የሌቫንዶስኪ ያለመኖር ካልሆነ በስተቀር ባርሴሎና በብዙ መልኩ ተጽዕኖ ሊፈጥርበት የሚችለው ጨዋታ ይሄኛው ነው ብዬ አስባለሁ። ምክንያቱም ሪያል ማድሪድ ባለፈው እንኳን ሄታፌን ሲያሸነፍ ከአርሰናል ሽንፈት መልስ እንደ መነቃቂያ ያደርገዋል ተብሎ የተጠበቀው ጨዋታ ማሸነፉ ብቻ ካልሆነ በስተቀር ጥሩ ሊነሱ የሚችሉ ጎኖች አልነበሩትም። በተለይ በእያንዳንዱ የመከላከል ሂደት ውስጥ ክፍት የሆነ ስህተቶችን ግልጽ የሆኑ ስህተቶችን ይሰሩ እንደነበር የተከላካይ መስመር ተጫዋቾቹ ስናይ ነበር። ስለዚህ እንደ ቡድን ተቸግሯል ሪያል ማድሪድ ምናልባት አንዳንድ የ ክለቡ ተጽዕኖ ፈጣሪ ተጫዋቾችም በሚጠበቅባቸው ልክ ክለቡን እያገለገሉ ነው ብሎ ለማንሳት በጣም ከባድ ይመስለኛል። ያው አጥቄ ግብ ማስቆጠር ነው ስራው ይታወቃል። ስለዚህ ግብ እያስቆጠሩ ክለባቸውን ማገዝ የሚጠበቅባቸው ተጫዋቾች በሚጠበቅባቸው ልክ ግብ እያስቆጠሩ አይደለም። ከ2022/23 የውድድር ዓመት በኋላ ነው ሪያል ማድሪድ ይህንን ዋንጫ የሚያሳካው ካሸነፈ ስለዚህ የበለጠ ከዋንጫ አሸናፊነት ላለምራቅና የሚያሸንፍበትን አመተትን ላለማርዘም ጨዋታዎችን ማሸነፍ ይጠበቅበታል። ግን ቀላል አይሆንም፣ በተበበ በቀደም ሲል ባነሳናቸው ምክንያቶች ጭምር ለባርሴሎናም ለሪያል ማድሪድም ከበድ ያለ ጨዋታ ይሆናል ተብሎ ነው የሚጠበቀው። ከማቪንጋ አይኖርም በዚህኛው ጨዋታ ላይ እንደሚታወቀው ጉዳት አለበት። ፌርላንድ ሜንዴ ግን ምናልባት ለጨዋታ የመድረስ እድል ይኖረዋል ከጉዳት አገግሞ ከቡድኑ ጋር ልምምድ መስራቱን ተከትሎ በባርሴሎና በኩል ከሌቫንዶስኪ በተጨማሪ ባልዴ እና ካሴዶን በዛሬው ጨዋታ እንደማይኖሩ ሀንስ ፌሊክ በጋዜጣዊ መግለጫቸው ላይ አንስተዋል። አምስት ሰዓት ባይሆን የምንዝናናበት ጨዋታ ይሆናል ብዬ አስባለሁ። በርካቶች ግን አሁንም ለማየት የሚያጓጓ ጨዋታ ይሆናል ብዬ አስባለሁ። እኔ ሰዓቱ ብቻ ሳይሆን የማድሪድ ወቅታዊ ፎርም ይህንን ጨዋታ በደንብ ሊያደበዝዞ ይችላል የሚል እምነት አለኝ። በዚህ ውድድር ዓመት ኤል ክላሲኮ ከታስታውስ ከሆነ ከቅድመ ውድድር አስቀድሞ በወዳጅነት ጨዋታ ጭምር ተጫውተዋል። ሁለቱ ክለቦች ከዚያ አንስቶ በነጥብ ያደረጓቸውን በዚህ ውድድር ዓመት ያደረጓቸውን ሁሉንም ጨዋታዎች ያሸነፈው ባርሴሎና ነው። የቅርብ ሽንፈቶቹ አንዳንዶቹ ያስደነግጣሉ። ለምሳሌ በሁለት አራት ለዜሮ በሪያል ማድሪድ ሜዳ ያለቀው ጨዋታ በደንብ አንገት የሚያስደፋ ነበር። ከዚያ በኋላ አምስት ለሁለት ሁለተኛ ያለቀም ጨዋታ በባርሴሎና አሸናፊነት ልዩነታቸው በጣም እንደሰፋ የሚያሳይ ይመስለኛል። ክረምት ላይ በወዳጅነት ጨዋታ ሁለት ለአንድ ባርሴሎና አሸንፏል። ስለዚህ በመጨረሻ ጨዋታዎቻቸው እንኳን ከለካ ነው። 11 ግብ አስቆጥሯል ሪያል ማድሪድ ላይ በእነዚህ ሶስቱ ጨዋታዎች ብቻ ከተመለከትን። ስለዚህ ልዩነታቸው በጣም እየሰፋ እንዳለ፣ የሃንስ ፍሊክ የጨዋታ መንገድ በፍጹም በአንቸሎቲ ታክቲክ ሊቆም እንዳልቻለ ፔሬዝ በደንብ የተረዱት ይመስለኛል እና ከጨዋታው አስቀድሞ አምባ ጓሮ ያስነሱበት ትልቁ ምክንያት ይሄኛው ነው የሚል እምነት አለኝ። እኔ በግሌ ነገሮችን ለምሳሌ ከዚህ ጨዋታ በፊት ነገሮች ስሙዝ ሆኖ ቢያልፉ ስለነዚህ ሁለት ተከታታይ ከአራትና አምስት ግቦች አስቆጥሮ ባርሴሎና ስላሸነፈባቸው ጨዋታዎች ነበር በደንብ የምናነሳው እና እንዴት ማድሪድ እንደደከመ ማብጠልጠል ይጀምራሉ ሚዲያዎች ከአሉባልታ ይልቅ ይሄኛው የማድሪድን ክፍተት በደንብ ያሳይሃል ማለት ነው። ሶ ያን ቢሆን የፈለጉ አይመስለኝም እና ደግሞ ለምሳሌ ቢሸነፉ ከመጀመሪያው መኮን አውቀው ነበር፣ ዳኛውም ከኛ ጋር አልነበረም የሚል አመክኔው ለመስጠት በደንብ ይመቻል። ካሸነፉ ደግሞ ዳኛን ጭምር ታግለን ያሸንፍ ነው የሚል ትርክት ለመፍጠር በጣም ይመቻቸዋል። በሁለቱም ወገን ለመጠቀም ፈልገው ከእግር ኳሷ ምክንያት ይልቅ በሌሎች ምክንያቶች ጨዋታውን ወይ ያሸነፍን ወይ ተሸነፍን ለማለት የፈለጉ ይመስለኛል የማድሪድ ሰዎች። ከዚያ ውጪ ኮፓዴላሪን በተመለከተ የምንጊዜም ከፍተኛ አሸናፊው ባርሴሎና ነው። ብዙ የኮፓዴላሪ ዋንጫዎችን በማንሳት በታሪክ ቀዳሚው ክለብ ነው። 31 የኮፓ የኮፓዴላሪ ዋንጫዎችን አሸንፏል። ለመጨረሻ ጊዜ ካደረጋቸው አስራ ሁለት ፍጻሜዎች ዘጠኙን አሸንፏል። ከዚያ ውጪ ከቅርብ ጊዜ ካደረጋቸው ጨዋታዎች ለምሳሌ ከደረሱበት ሽንፈቶች መካከል አንዱ በራሱ በሪያል ማድሪድ የመጣ ነው 2000 14 ላይ ካልተሳሳትኩኝ ማን ነው ከሶስቱ ሁለቱ በማድሪድ የመጣ ነው። 2011 ና 2014 ላይ በአንድ ለዜሮ ና 2 ለ 1 በአንድ ግብ ልዩነት የኮፓ ዴላሪ ፍጻሜን ያነሳባቸው። ከዚያ ውጭ 2019 ላይ ብዙዎች ያልጠበቅ ነው የሜሲ የመጨረሻው ዋንጫ ሊሆን ይችላል ተብሎ ሲታሰብ የነበረው ከቫሌንሺያ ጋር የነበረው ጨዋታ ነው። ባርሴሎና በቅርብ የተሸነፈባቸው ፍጻሜዎች እነዚህ ናቸው። በተቀሩት አብዛኛቹን የኮፓ ዴል ሬይ ፍጻሜዎች የሚያሸንፍ እና ደግሞ በኮፓ ዴል ሬይ ታሪክ በጣም ምርጡ ክለብ ሆኖ ለአመታት እንግዲህ በስፔን እግር ኳስ ውስጥ ይነሳል። የሪያል ማድሪድ ችግሮች ብዙ ናቸው፣ እንዳለው ጉዳቶች አሉበት። ግን ከጉዳቶች በላይ የቶኒ ክሩስ ያለመተካት በክለብ ውስጥ በደንብ ክፍተቱን ቁልጭ አድርጎ አሳይቶናል። አሁን ስለ አንቸሎቲ ታክቲክ ጥያቄ ማንሳት ጀምረዋል ጀምረናል ሰዎች አንዳንድ ሰዎች አሁን የአሰልጣኝነት ብቃታቸውን እየጠየቀ ነው አይደለ? ብዙ ነገር ያሳኩ ሲቪያቸው በሙሉ ከዋንጫ ጋር የሚገናኝ ሰው ናቸው እና የውድድር አመቱ ልክ እንደተጠናቀቀ ቶኒ ክሩስ ከአንድ አመት እንዲቆይ ይፈልጉ ነበር። የማድሪድ ሰዎች ግን ውሳኔውን ወሰነ እና የውድድር አመቱ መጨረሻ ላይ ልክ ሲለቅ ፔሬዝ ቢሮ ሄደው በዚህ ክረምት ቶኒ ክሩስን የማንተካ ከሆነ ለውድድር ዓመቱ እንዳልነበር ነው የሚሆነው። እኔን ባስፈራሪያ ቀድመው ነግሯቸዋል ተብሏል፣ ግን እሳቸው ይህንን መጠገን አልፈለጉም ነበር። እንግዲህ አንድ ወይ የማባረሪያ ምክንያት እንዲሆናቸው የውድድር ዓመቱን ማድሪድ ደክሞ እንዲጨርስ ፈልገው ከሆነ አላውቅም፣ ወይ ባሉት ተጫዋቾች ያላቸው የራስ መተማመን ከአሰልጣኙ ከፍ ያለ ከሆነም አላውቅም፣ ግን እንዲህ አይነት አቋም ነበራቸው። ፔሬዝ አሁን እየሆነ ያለው በሙሉ ክሩስን ስላጣ ነው ቡድኑ የሚል እምነት አላቸው። ከዚያ ውጭ አንዳንድ ተጫዋቾችም በትክክል መካከለኛ ፎርማቸው ላይ አይደሉም። የሚጣልባቸውን ኃላፊነት በሚገባ እየተወጡ አይደሉም። በብዙ ግዝግቦች ውስጥ ዛሬ በላካርቱያ የኮፓ ዴል ሬይ ፍጻሜ አምስት ሰዓት ላይ ይደረጋል። ባርሴሎና ይህንን ዋንጫ ለ32ኛ ጊዜ ያነሳል ወይስ ሪያል ማድሪድ ባርሴሎና ላይ ካስመዘገባቸው የቅርብ የኮፓ ዴል ሬይ ድሎች መካከል ሌላኛው ሶስቱን ሶስተኛውን ይጨምራል የሚለው የሚጠበቅ ነው። እንግዲህ ውዝግቦቹን ብዙዎች እንዳያቸው ተስፋ እናደርጋለን፣ ግን በጨዋታው ወቅት እንደሚኖርም ይሄ ውዝግብ ምንም ጥያቄ የለውም። የጨዋታ ዳኞች የሚወስኗቸው እያንዳንዱ ውሳኔዎች፣ የሚነፏቸው እያንዳንዱ ፊሽካዎች ከሪያል ማድሪድ በተቃራኒ የሚሆኑ ከሆነ ጨዋታዎች ማስነሳታቸው የሚቀር አይመስልም። ይሄ ጨዋታው ላይ ከፍተኛ ተጽዕኖ እንደሚኖረው ያለ ጥርጥር ከወዲሁ መናገር ይቻላል።